ሽሬም በጣም የምወደው ማይ ጋድ የምትሉትን ምግብ እንጀራ እንዳትረሱ አደረግሻለሁ። እኔ እዚህ ጋር ስትመጪ እንዴት ምግብ መስራት እንዳለብሽ አቃለሁ የምትሉ ብዙ አጦችና ጋጦወጦች አላችሁ። አትሰሩም ግን ሰው ሲሰራ መጣን የምትፈልጉ ሰዎች አላችሁ። አንዳንድ ደግሞ የእናት እንዴት እንጀራ የማየን እንጀራ የምታስታውሳለ። በቃ እዚህ ቤት ስትመጣ ኢትዮጵያ እንዳለ ቁጠረው። በቃ ኢትዮጵያ ሂጅ እንኳን ያን ያለን ምግብ አልበላውም። ቢኮዝ እዚህም ስኖር ነው። በቃ እድሜ ልኬን እንጀራ እንደበላሁ ነው። በቃ አዲስ ነገር የለም። እናትን ታስታውሳለህ። ወንድ ልጅ አያቱን ያስታውሳል። ቅድመ አያትን ታስታውሳለህ። ጠዋት ላይ ቡና ይፈላል። አልፎ አፈሽ ነው ይሄ ማታ ስጠጣ ያደርክበት ድንዛዝም ድንዛዜና አንጎበር ጀናባ ምናምን ካለ እዚ ዋራቅፈት ትሄዳለህ እየተጨሰለ ስድስት ጊዜ ይሄ ሀምሳ አዝም ድንዛዜ መጠ ከናን ጎቲ ከና ምን ተሳድበ አራግፈብኝ ትሄዳለህ። እዚህ ቤት ውስጥ ጠዋት ይሄ ጠዋት ሶስት ሽፍት እኮ ነው ማምዬ የምትስ የፈረደባት። ከዛ ማል ላይ ደሞ የወለድኳቸው ልጆች በማል በማል ደሞ ይሰደባሉ። ፊውቸሪንግ ደሞ ማል ማል ላይ ትገባብኛለህ ልጄን እየሰደብክ ጠዋትን እንደዚህ አድርጌ ያሳምርላለሁ። ከሰዓት ደግሞ ትመጣለህ። ከሰዓት እስከ ሰዓት ስትዳረቀኝ ትውላለህ። ማታ ላይ ደግሞ መጣዳሉ ልጆቼን አስተኝቼ እንግዲህ ባለበት ወይ ሰባ ብር ነው የምትገዛው ወይ ሰማንያ ዘጠኝ ብር ነው ካሳሚጎ። እኔ ሊከር እማልወድ እማልወድ ልጅ ነኝ። ሊከር ከወይን አስወጥታችሁ ወደ ሊከር አስገባችሁ። ሊከርን ደግሞ ገዝቼ ስጠጣ ደግሞ እየመጣ ደግሞ ዘጠና ብር እንደተገዛ አታውቅም፣ ቁጭ ብላ አይንሳካራም ትለኛለ። ሙዚቃ ሀያ አራት ሰዓት እየከፈትኩ እያጫወትኩ የሰውን በነፊት ጥቅም ክሬዲት አሰጡን በቃ። አንድ ሰው ግን ሊያዝናና ነው እዚህ ጋር ቁጭ የሚል ልክ ስጠፋብ በውስጥ ትመጣና ባልሽ እዛ ስቶፈ ማምዬ ምን ነው አላየሁሽም ዛሬ ሳታይም ቀርታችሁ እኮ አይደለም። መሄጃ አጣ ነው እያንዳንድ መሄጃ ስታጣ እስቲ ይሄው ፈረሱ ሜዳውን ያው ሳተርደይ እና ፍራይደይ ለቀንላ ለተወሰነ ቀን ማንን እንደምናይ ዝም ብለን ነው የምንከታተላችሁ። አንደር ከቨር ነው የምናያችሁ ሲቆይ እነማን ነው የሚያስደስቱ፣ ባይቡን እነማን ነው የያዙት፣ ምን አዲስ ነገር አለ፣ እነማን ነው እያዝናናን ያለ። እኔም ራሴን መታዘብ አለብኝ ማን እንደሚያዝናና። እያንዳንድ እያንዳንድ ምርደ ጋብቻ ፊት ሁሉ እኔ የምለው የሚሳደቡትን ነው ቤተሰብ የሚሳደቡትን በኮመንት እና እኔ እንደማስጠላችሁ ሁሉ ደስ የምላቸው ሰዎች አሉ። ሊዝናኑ ነው የሚመጡ። አሁን እኔ አንዳንዴ እዚህ ጋር ሳጫጭስ ምናምን ምናምን ኢንጆይ ያርጉት ባይቡን እላለሁ። በቃ ደስ ይለኛል። እኔ ላይክ ስለሚያስደስትኝ እንደዚህ ማድረግ ደስ ይለኛል። በቃ አሁን እኔ ዝም ብዬ አንድ አመቱን ሙሉ የስታርባክስ ልክፈልልሽ ማምዬ፣ ሄደሽ ጠጭ ብት ላይ አንድ ቀን አልሄድበትም እኔ ስታርባክስ አያስደስተኝማ። እኔ ለሾዋፍ አይደለም እዛ ጋር የሚሄደው። አንዳንዱ ደግሞ ደስ ይሏል። እኔ የተንቦጫረቀ ውሃ ሚል ቡና ለመጠጣት እኔ እንደዚህ አይነት ነገር ነው የሚያስደስተኝ። ሶ አሁን ይሄን ሁሉ የተናገርኩት ወይ ከታፕታፕ የለ ወይ ከኪሳት ገባ። እኔ እንኳን አንዳንድ ሰው ድሮ ጊፍት ሲሰጥ የነበረ ሰው ብሎ ልክ እንደ እንትን ቁልጭ ቁልጭ ቁልጭ ቁልጭ እያሉ ሳያቸው ስጫቸው ስጫቸው ስጫት ስጫት ስጫት ስጩ የሚል መንፈስ ነው ያለ። ክርስቶስ ነው ብላችሁ ተሎ ብዬ ወደ ካርዴ ሄድና ልክ ደግሞ የሆነ ቦታ ማይንዳቸው ሲቀየር ይህ እነዚህ ደናቁርቶች ልሰጠው ነበር ራሱን የእንጀራ ገመዱን ዘጋው ብዬ ካርዴን ማስገባት እተዋለሁ። እንደገና ቢካዝ ብዙ የለመዳዳ እዚህ ላይ አንዳንድ እኮ አምላኬ ወይ ከሰው እጅ ግን እንዳጥልኝ፣ ጌጣ ሰጫ አድርገኝ ሰጭ አድርገኝ ሰጭ አድርገኝ። አሁንም እኔ ግፍት ለለመደ ሰው ካለኝ እንድሰጥ አርገኝ አምላኬ፣ እንድሰጥ ይሄ ነገር መጥፎ ነው። መንፈሱ አይለኛ ነው መንፈሱ አይለኛ ነው። እኔ ያየሁት ነገር ስላለኝ ነው። አምላኬ ወይ እንደዛ እንዳታረገኝ እንዳታረገኝ። ውይ ማምዬ፣ የኔ እናት ቆራ ቀብረር ጀነን ነው ማለት ያለብሽ። የምን አባሽ መርመጥ መጥ- አንዳንዴ አስለምዳችሁ አትንሷቸው፣ ስጧቸው። ብዙ ነገር ለምደዋል። ዘይቲንግ ይላል እና ደግሞ ከእናንተ ብሶም እኮ የት ልትሄዱ ነው? ትልፍ እንዳላችሁ ከወዴ እኮ ታስቆይ አላችሁ። በተለይ ለአሜሪካን ሀገር ሰው ማለት ነው ይሄ ወረቀት ላልተበላሸበት እጅ እግር ላለው ሰርቶ ለሚገባ ሰው የት ልትሄዱ ነው ብላችሁ ጥያቄ ራሱ እንዳታቀርቡ እኔ በህይወቴ ሌዚ አይደለውም። በህይወቴ በጣም የምታዩ ምንድን ነው የምትሉኝ ሌዚ መሆን ነው። በቃ አልወድም። ከሰው እጅ መውደቅም አልፈልግም። ለምን ሬስቶሩም አልፈልግም። ጋይስ ገንዘብ እንዴት ብሎ መምጣት እንዳለበት አውቅበታለሁ። በቃ እና አሜሪካን ላለ ሰው አሜሪካን ላለ ሰው የት ልትሄዱ ነው? ወይኔ መሄጃቸው ይሄ ወረቀታቸው ምናምን የተበላሸባቸው ምናምን መስራት ለማይችሉ አፍል ሶሪ። ግን ይህ ወጦ መስራት እየቻለ ቁጭ ብሎ የት ልትሄድ ነው እንዳትለው፣ ወጦ በትበትበት ማለት ይችላል። ሴቱም ወንዱ፣ ሴቱም ወንዱ። የምሬን ኮ ነው። እዚህ ጋር ቁጭ ብለው እናንተ የት ልትሄዱ ነው? እንዴት ነው ስራውን የምሰሩት? እንዴት ነው ምገፉት ነው? ቲክታክ ታክ እንዲህ ቢሆንባችሁ ምን ልትሆኑ ነው ስትሉ እኮ ታስቁኛለችሁ። እናንተ የት ልትሄዱ ነው ነው ስራዋን እንዴት ነው የምትገፋትችን ስራ ናስቲ እንትና ለተሸከምከው ሰው እንኳን ሪስፔክት የሌለ እንዳመጣ እዚህ ቤት ሁለተኛ እኔ እንደዚህ የፖለቲካ ምናምን ፕሮፋይል አድርጋችሁ እንዳመጡ እዚህ ቤት እየነቀልኩ ነው ማስወጣት። ጆሮ ጆሮ ግንድን እያበረርኩኝ ሰባቴ እያጫውኩ እዚህ ፕሮፋይል ምናምን ይዘን እንዳመጣ። ለያዝከው ፕሮፋይል ክብር ከሌለህ ለእኔ ክብር አይኖርህም። ስለ ሀገር ስለተሸከምከው ሰው ፕሮፋይል አድርገ ለሱ ክብር ካልሰጠ ለኔ ክብር ስለማይኖር ጆሮ ግንድን እያጮኩ ነው ማስወጣ ዚህ ቤት። ስመጣ እኔ እንጃ አባቱ ማን እንደሆነ ብቻ አስወጥቸዋለሁ። ዳሴት ይህ የፖለቲካ ነገር ፕሮፋይል ይዛችሁ ስመጡ ጆሮ ጆሮ ግንድን አናት አናትን እየተከልኩ ነው ማስወጣ ዚህ ቤት እንዳመጣ ዚህ ቤት ይህ ስለ ፖለቲካ የምታወሩ ደደቦች ማላቀው ቦታ ኔን የሚያስገባቸውኝ አፈር ብሉ። ዛሴ አንድ ሰው ስላገሩ ከተቆረቆረ አንድ ሰው የእኛ ጀግና ነው ይሄ እንትና ነው ካለ፣ ላደረግከው ነገር ሪስፔክት ማድረግ አለብህ። ጎንደር፣ ጎጃም፣ ወሬመር፣ ኦሮሞ፣ ትግሬ ብለህ ስትመጣ ከጎኑ ከጻፍክ ትግሬ ብላችሁ መቼም አጽፉም እንትኖችሁን ነው የምጽፉት። ከጎን ያለውን ያምሲሪ ነው አሞክሳሲሪ የምትሉት ያው ራስ ነው የሚገልጸው። ያንን ስታወሩ ፖለቲካ እንዳትጽፉ እዚህ መጣ። ጆሮ ጆሮ ግንድን አናት አናትን እያልኩ ነው ማስወጣ እዚህ ቤት ጋዜጣ ላደረግከው ነገር ክብር እንድሰጥ አረጋለሁ። ፕሮፋይሉን ይዘው ስዞር ጀግና እንደሆነ ነው ጀግና ነው ብለህ ነው ነው ወይ ደግሞ አይዶን ነው። ምን ብለህ እንደምትዞረው እኔ ብዙም አላውቅም ስለዛ። ነገር ግን ይዘህ ከዞርክ ጥሩ ነገር ነው ማውራት ያለብህ። ለያዝከው ነገር ክብር መኖር አለብህ። አናት አናትን እየቀለሁ ነው የማስወጣት የስ አንድነት ይሄው እንደዚህ በዩዘርሽ ምናምን እየመጣሽ ጻፊ። በትክክለኛው ግን እንደዚህ ከጎን እየጻፍሽ መጠሽ ያው በዩዘር ስትመጪ ተይው፣ እዛው ሚዩት የሚያደርግሽ። ይሄ ግን ከጎኑ አገር ጽፈህ መጠህ ላረከው ለአገር ስም ወሬቨር ላደረግከው ፕሮፋይል ክብር ከሌለ አናት አናትህን እየቀለው ነው ማስወጣ እና ከዚህ በኋላ ይሄ ፕሮፋይል እያደረጋችሁ መጣችሁ የምትሳደቡ ሰዎች በአናት ነው። ላረከው ነገር ክብር መኖር አለበት። ዝም ብለህ ይዘዋ ዙር አትሳደብበት። አገጫም፣ ለንቦጫም፣ ለንጨጫም፣ እድፋም፣ ቅርጭጭታም ንኪ ዩ። አንድ ቀን እዚህ ቲክታክ ላይ የምትጫወቱ ጌመሮች ወሬ በር በቃ ቲክታክ ላይ የምትቀመጡ ሰዎች ጊፍት አታገኙ ቢባል ሰውን መታዘብ እንችላለን በአንድ ቀን ብቻ ጋይስ። እዚህም ያጫወት የሚጫወትልም የለም እመኑኝ። እዚህ ለአንድ ቀን ሳሰጡ ጠቅላላ ዋሉ ቢባል እሪ ብሎ ነው የሚያለቅሱት። እሪ ውይ ብለው ነው የሚያለቅሱት። ሸግየዋ ሚዩት ማ ትደረጋለ። በዩዘር ምናምን የመጣ ሚዩት ነው የምትደረግ። ለምን ቤቱን ማሞቅ አለብ? ቁጭ ብለ ከዚህ ከጎን ስም ጽፈ መጠ እኔን ስደበኝ እናት ወልዳለች፣ ባናትህ ነው ተክልህ። ቤቴን ማክበር አለብህ፣ ቤቴን ማክበር አለብህ፣ ማንነትህን ማክበር አለብህ። በቃ አሁን በዚህ ነው እንግዲህ ለቤቴ ምን ያህል ሪስፔክት እንዳለኝ ማሳይ። ቴንኩ የኔ ፍቅር አዜብዬ፣ ቴንኩ የስ መጠህ ለጻፍከው። ስምህ ክብር መኖር አለበት፣ ለማንነትህ ክብር መኖር አለበት። ለያስከው ለጥፈ ለምትመጣው ባንዴራ

ፍቅር ይዞኝ ነው በእናትሽ አስገቢኝ። እኔ ፍቅር ይዞኛል ብሎ የሚለፋደድ ወንድ አልወድም። አም ሶሪ ለፍዳዳ ወንድ ከተፈጥሮ ወይም አልወድም። ለምን በአናተ ተሰቅለ አንገትህን ሲር አድርገህ በገመድ አሰቅለ እኛ ህይወት ከብዶናል። እንኳን የአንተ ልጋጋም ፍቅር ለሮዛና ለጃክም አልሆነ ጁሌት ዩጋዴ የሚታለች ጅጅክ እያውነት ነው ፍቅር ይዞኝ ጋሉዬ የኔ ፍቅር እንዳንተ አይነቱን ፎከታም ከማይ ጊፍተሬን ሰላም ብል ይሻለኛል። እኔ ደግሞ እነዚህ አሁን የመጡ ወንዶች ደግሞ እኔ እንደዚህ አይነቱን ዝንባም መች ወደዋለሁ? እኔ እኮ ያደኩት ጎንደር ላይ ነው። እንደዚህ አይነት ዝንባም ወንድ አልወድም። እኔ ልፍድ ድድድድ የሚል ወንድ ለፍዳዳ። እኔ ወንድ ልጅ ኮራ፣ ጀነን፣ ሰራተኛ ቀብረር ሲያወራ የሆነ የሚያስመስል ሳይሆን ይሄ በቃ ትክክለኛ ሪልሜን የሚባል ወንድ ታውቃላችሁ፣ ትክክለኛ ወንድ አገጫም ለንቦጫም፣ አገር ቤት ሄዳ አትታገል። እንዳንተ አይነቱ ወንድ ለሀገር እየታገለ ዋጋ እየከፈለ ነው። ፍቅር ይዞኛል እያሉ የሚለፋደዱ ይሄ በቃ የሆነ የምታስቁ መስሏችሁ የሆነ አታስቁም። ታለንት ካለ በታለንት ግባ። ለምን እንደሌለው ፍቅሩን ተወውና እየተሳደብክ ብትገባ እኮ ትታወቃለህ። ልቀጠቅጥሽ ነበር አንቺ ግመል። አንተ ጥንባታም እንዳንተ አይነቱን የአቡጊዳ ጊዳ ሽፍታ አውቀዋለው። እንዲህ አድርጌ ነው የምረግጠው። እኔ ደግሞ አየኛ የሴት ነብር ነኝ የምልህ ለዚህ ነው። እንዳንተ አይነቱን ለፍዳዳ ደግሞ ፍቅር ይዞኛል ብሎ ሲገባ ታየኝ እኮ ስሰማው። ግሙ ጀሊያም ገብሬ ገንበር ገጮ ፊት ስታስጠሉ ይህ ቀላታችሁን እያያዛችሁ እየመጣችሁ እዚህ ቲክታክ ላይ ሁሉም ሴት ሚል ይመስሏል ነፍራራ እኔ ትክክለኛ ወንድ ቀበቶን ጣጠቅ ያደረገ ጀንን ቁር ብሎ ሰራተኛ የሆነ ወንድ ነው፣ ሳይው ራሱ ደስ የሚለኝ። በጓደኝነት አይደለም በፍቅረኝነት ዝምባም፣ እናንተ አይነቱን ዝምባም ደግሞ እዚህ ገብቼ ባል አስለቀስኩት። እኔ እንዴት እንዳስጠላችሁኝ፣ እየመጡ አፍቅሬሻለሁ፣ እንዲህ ብዬሻለሁ። እኔን ብቻ ሳይሆን ዝም ብላችሁ የሆነ ገሉ የእኔ ማር ይውልድ። እንዳንተ አይነቱን ዝምባም ከማኝ እንደሱ አይነቷን ቆንጆ ባይ ይሻለኛል። ችስታ የወንድ ችስታ ነው የበዛው፣ እዚህ ቲክታክ ላይ እንዴ! ወንድነት እኮ ጠፋባቸው ዘንድሮ። የትንድ የት አባቱ አለ? ቆይ ላባረው እንዳይመጣ ሁለተኛ እዚህ ቤት። ቅማላም ደግሞ ልቀጠቅጥሽ ይላል እንዴ! ብስብስ ገብተህ እዛ አገር ቤት አትታገልም እንዴ? እኔን ምን አባትህ ቀጠቅጠኛል? እከካም ማን ነው ስሙ? ቆይማ ቆይ ቆይ ማን ነው ሚውት ያደረገው? ንገሩኝ። ማጋይስ ወይ ፕሮፋይሉን አንዴ ፈልጌ እንዳትመለስ አድርጌ ነው ጉድጓድ ውስጥ ምጨምር አንተ። እንዴ ሲያስጠሉ በቃ ወንድ ጥፋ እንዴ። ዘንድሮ እንዳንተ አይነቱን ጥንባታም ደግሞ ባላየሁት። ከሴት ጋር ከሴት ጋር አሁን ልቀጠቅጥሽ ነበር ይላል። ወንድ ልጅ ደግሞ እኔ ክርስቶስን የሆነ ጉርድ ብትለብሱ ይሻለኛል እንድንዚህ አይነቱ ወንዶች። ወይ እስቲ አንዴ ልፈልግ፣ ይህን ጥንባታም እንዴት እንደምቀብረው ላሳየው። አገጫም አገጭ ላይ እጅን ሰቅለክ እንዳንተ አይነቱን ደግሞ ወንድ ብዬ አየዋለሁ? እንደ እኔ አንተ ዝንባ እንዳመጣ እዚህ ቤት ስለ ሁሉም ነገር ፈጣሪ። ምንድ ነው? ስለ ሁሉም ነገር ፈጣሪ ፈጣሪ። ደግሞ ኮ ፎሎ ባክ ኮ መልሽልኝ እያለ ነው። የቅማላ እንዳመጣ እዚህ ቤት አን ዝንባ ሂደህ አገር ቤት። እንዳንተ አይነቱ ምግብ ነው የሚያቀብል። እንደው ሲተኩስስ አናየው ረ ጠርመጥመጥ ቲክታክ ላይ ምን ትሰራለህ? እንዳንተ አይነት አሁን አንተ የሚያክል ይህን የሚያክል ግድግድ ሰዓት ይዘህ እጅህ ትልቅ እንደሆነ ያስታውቃል። ለመተኮስ አይደለም፣ ቦክስ ለመማጣት ይሆናል። ሂደ መታገል ነው ያለብህ። አገር ቤት ምን ትሰራለህ? እዚህ ቲክታክ ላይ ስንት ህዝብ እያለቀ ቅማላ፣ ምን ምን አባትህ ቀጠቅጠኛለ፣ አንገት ላይ ነው የምቆምብህ። እኔማ ደሞ አፈቅርሻለሁ ምናምን፣ ድሮ የተበላበት ውድ ክርስቶስን ይሄ የድሮ ቧንቧ ሀገር ቤት እንጃ። አንዳንዶቻችሁ ጉድጓድ ነው የነበራችሁ፣ ጉድጓድ እንደዚህ የሚሳቡ። አገር ቤት ያለ ሰው ወይ ያውቀዋል። አንዳንዶቻችሁ ደግሞ ቧንቧ በምን በምን በምን፣ የድሮ የቆጣሪ ቆጣሪ ነው የሚባል ምንድን ነው እስቲ? ዘሪሁን አንተን እንግዲህ በድሮ ዘመን ነበር። የእሱ የሚያክል ሰዓት ይዞ እንዲህ ደግሞ ይዘው የሚመጡት ነገር። ወንድ ጠፋ እኮ። እንደ አሁን ማን ይሰማችኋል? አፍቅረሽ ምናምን ብዬ ነው ገመር ምገዛለን አፍቃሪ የሚባል እንዳለ ያው፣ እናንተ ዝንባሞች ህይወትን ወደ ታች ነው የምታደርጉ። ምን ታደርጋላችሁ? ምንም። እኔ አሁን ከሚያፈቅረኝ የሰደበኝ ይሻለኛል። አትሊስት በደንብ ተረጋግጠን እንከባበራለን። ፍቅር ይላል እንዲ ጀዝባ። ህይወት በከበደን ሰዓት ድሮ የተሰወር ነው ይመጋል ፋራውነ አሁን ወይ ገንዘብ ይኖራል ተብላ ልጅ በላ ይሆናል። እ የምን አባት ራስህን መውደድ ያቃትን ሰው ቢፋቀር ኑሮ ቲክታክ ላይ ይባላ ነበር እንዴ? ፍቅር ቢኖር ፍቅር እኮ ነው የጎደለው የህብረተሰብ እንዴ አያስጠላችሁም? አሁን የመጡ ሰዎች ዝም ብሎ እኔ እንጃ የስንት ዓመተ ምሕረት ልጆች በአያቴ ዘመን የተወለዱ ይህም ንድኮ ተበንቶበታል። ትትትትት ስየምትናገሩ በምን ሞራልሽ፣ በየትኛው ሴትነትሽ፣ በየትኛው ጀግንነትሽ፣ በየትኛው ሞገስሽ ሰላምን ሰላም ስትነሻል የከረምሽ ነች ምን አድርጋሽ መስሏች? እዲያው ሰላም ፊት ሁሉ በጣም ሰ አለው። እያንዳንድሽ ስምን ያጠራም። በጣም የምታስጠሉኝ ሰዎች አላችሁ። ያንን ጥቁር ፌስታል የምትመስሉኝ በጣም ነው የምንቃችሁ። እኔ የምጠራውን ሰው አውቃለሁ። በጣም ነው የምታስጠሉኝ። ግን የበታችነት ስሜት እኔ ምግቡን ስሰራው የማሜ ምግብ እያሻፍሽ ምራቅ እየሞላ ነው እኔ እየበላውብሽ አንቺን ሻፍሽን የምታኪው ጌራ ስሪ ሰርተሽ ሰውን ዳውን ከምታደርጉ ንፍጣሞች፣ እኔ የሰው ቤት ምግብ እንኳን አይጠመኝም። እንኳን የሬስቶራንት ወደውን ወደ የሚያካክል ቡግኝ እስቲ ዘዝናየው ጥብስ ዘዝናየው ወይ ክትፎ አበሻ ቤት አዘይ የዘይቱ የኦይሉ እንጀራውን እንጀራውን እንዲ አርጋችሁ ስታሉ ኦይል ነው እንደዚህ ይጨመቀዋል ዘይቱ ይወጣል እንደዚህ ተጨምቆ ጋይስ የቲማቲሙ መወዳድል ጥብሱ ላይ የሽንኩርቱ መተላለቅ ያንን ደግሞ ጤነኛን እኛ ትላላችሁ በሽታ የሆነባችሁ እሱ ነው በሽታ የሆነባችሁ ፍሪጅ እስኪ ከፈትና እንትያይ ፍሪጃችሁ ምን እንዳለው ይሄ ችክን ወደል ወደል የሚያካክል እግር አለ ሽን ርድ አርገሽ ነው ለልጆች ውስጥ ጤነኛ ምግብ ማብላት ያለብሽ። ምርቅም አላት የሴት በቃ ያው ኦኬ ነው። እኔ እዚህ ብሎክ ማላረግሽ፣ ቁጭ ብለሽ እረግጥሻለሁ፣ ታዳምጫለሽ። እኔ ወዳጅም ጠላትም የለኝም። አሰስገሰ ገሰስ ነው እዚህ ጋር ያለ ጠቅላላ። እዚህ በኮመንት የምትሽለቀለጡ ወንዶቹ እንኳን እኔ ወዳችኋለሁ። ሴቶቹ ከስንታ እንዳላችሁ በጣም ላይክ እናትነት የሚገባችሁ ማምዬ ምን አይነት ሴት እንደሆነች የሚገባችሁ ሌሎቻችሁ፣ እረጠር ምጥምጥ ናችሁ። ራስሽን እንኳን ተነስተሽ የማትታጠሚ ግም፣ እድፋም ሲያዩዋችሁ እንኳን የሚጸየፋችሁ ሰዎች አላችሁ። ገና ለገና ይሰድቡኛል ብላችሁ የምታሽቋልጡ ባላትሽ የምጠቅልሽ እኔ እከካም ስሩ ብሉ። የስልጣኔ ምንጭ አሜሪካ ላይ ገብተሽ ሽንኩርት ስላልከተፍሽ ሴትነትሽን አይገልጽም ማንነትሽን። ሴት ልጅ ስትር መጠመጥ ነው ኪችን ውስጥ የሚያምርባት። ማን ይሰማሻል ገንዘብ ኑሮሽ ሀይሄን ላይ ወጣች፣ ፀጉርሽ እንዲህ ብታንገደግጅ ማን ይሰማሻል? ሴትነት ውበትሽ እናትነትሽ ነው። ግቢ ተርመጥመጭ እርምጥምጥ። ለዛ እኮ ነው ጥሩ ቆንጆ ምግብ አትበሉም። ለእናንተ ህልዚ ምግብ ለእናንተ ህልዚ ምግብ ብሮኮሊ ስቲም አድርገሽ ወይ ደግሞ የሆነ ቺክን ከጎኑ አድርገሽ አበሻ ቤት ምግብ አይነሽ ላይ ቅውልል እያለ ይሄ ዘይት እንደዚህ ስጨምጩ፣ እኔ አንድ ቀን ኦርደር አድርጌ የሆነ ቦታ አምጥቼ ባሳያችሁ ደስ ይለኛል። እንደዚህ ጭምቅ ብታረጉት ዘይቱ ራሱ እንዴት እንደሚወጣ ያንኑ። ታዲያ እንትን ጤነኝነት። ከዛስ እናንተ እናንተ ምግብ ሰርታችሁ መብላት ስለማችሉ ብቻ ብረት ድስት ሊንኳኳብኝ ነው፣ ጣውላ ሊንኳኳብኝ ነው ያለች፣ ሁለት ሺ አምስት መቶ ብር እዚህ ቤት ስከፍለው እንደፈለኩ ልሆንበት ነው። ምረቅ ገረድ የሴት ገረዶች አላችሁ ስታስጠሉ። ሴት ልጅ ለልጇ ካልተገረደች፣ ለራሷን ካልሰራች፣ ራሷን ካልጠበቀች፣ የሴትነት ውበቷ ኪችን ላይ ካልተር መጣመጠች ታዲያ ምንድን ነው ውበቷ? ታዲያ የእናንተ ውበት ምንድን ነው? ሱሪ ለብሶ ቂጥን ማንዛረጥ፣ ወይ ቀኑን ሙሉ ሰውን ሲሳደቡ መዋል። በቃ ስትሳደብ ይረጥሻለሁ፣ አቀምስሻለሁ። በጣም ዘገንኑ ሴቶች አላችሁ፣ መልስ ማልሰጣችሁ ማለትም የሆነ አንዳንዴ ማለት ነው። እኔም ታይፓችሁ የሆንኩ ሴቶች አላችሁ። ጭራሽ ደግሞ ማስጠላችሁ ሴት ልትኖሩ ትችላላችሁ። ልክ እንደዛ ነው። እኔ የምታስጠሉኝ ማልጠራችሁ፣ ጥቁር ፌስት አለመመስሉ ነገርኳችሁ። ምን አባታችሁ ልታመጡ? ምረቅቅም በጣም ነው የምታስጠሉኝ። እኔ እድፋሞች ብትጠ የኔ የኔ፣ ይሄ ላይ ከምሰራበት እንኳን ታያኛለች። ከሰራው በኋላ እንዴት ሙልጭ አድርጌ እንደማጥበው እንደማጸነው። ያን ያህል እንኳን ክብር የላችሁም ለራሳችሁ እድፋሞች። በዋላችሁበት ልብስ የምትገቡ ደግሞ እናንተም ሰው ሆናችሁ ሰውን ለመተቸት የምትፈልጉ፣ በጣም እኮ የምታስቁኝ። ብጥለው ገለበጠኝ ሁሉ ሴት ልጅ ውበቷ ዛሬም ነገም ትክክለኛ ሴት ትቀበለዋለች። ይሄ ትክክለኛ ሴት ትቀበላለች። የሴት ልጅ ውበቷ መርመጥመጧ ነው ኪችን ውስጥ የእናንተ አሜሪካን መግባት ጣውላ ለመያዝና ሽንኩርት ለመክተፍ ነው እንዴ? ስልጣኔያችሁ፣ አቤት አቤት! ኢትዮጵያዊነታችሁን ገልጻችሁ ሞታችኋል። ምድብ እድፋ ሴት ልጅ ገብታ ታዲያ ካልጠረገች ምናምን፣ ወንዱ እየጠረገ እኮ ነው፣ ወንዱ እየጋገረ እኮ ነው። በዚህ ሰዓት ማሚዬ ሰውነትሽ ያምራል። ያማረው ኮ እኮ ሰርቼ ስለበለውም እንዳንቺ፣ የእንትና ቤት ሬስቶራንት ክፍት ነው፣ የእንትና ቤት ዝግ ነው፣ አይደለም ሰርቼ ስለበለው የሚያምረኝን ቆንጆ ምግብ ስለምበላ ነው ጤነኛ የሆንኩት። እከክ ተቤት ተቤት ወንዱ ዛሬ ነቃል እንግጥ ብሏል። ማንም አይሰማሽ ቂጥሽም በታቆለድ ልጅ እህን ትንሽም ብትበለቅጭ አይሰማሽም። ጨላ ከሌለሽ እንደ ሴት መሆን ካልቻልሽ ገብተሽ በት በት ካላሽ ፊፍቲ ፊፍቲ ነው ህይወትን ምትጃት ትዳር ቢኖርሽም አንቺ ግን ግን ጫላ ማገጫም ለምቦጫም ለንጭና እንዴ ምን አባታቸው አበዙት እነዚህ ጣም ባታ ሙሉ ቃምሳ አለው ቴንክ ዩ ሶ ማች አመሰግናለሁ። እኔ እናንተ እንግዲህ ሰርታችሁ አልበላችሁም እና እኛ ሰርተናል ንብላ ምረ እድፋም ይህፍን ታሳዩን አላችሁ። ምንና የምታሳዩን አሳዩን። ስ አንድ ቀን እንደው ፉን ፉን እያላችሁ አሳዩን ብንል እንኳ የሆነ ሰዓት ሞከራችሁ፣ አልቻላችኋት። እኛ እኮ ያደግንበት ነው ብቅ እኔ ከልጅነቴ ነው እና ያስተማረች ሴነት እ ምረ እድፋ ምን ፒዛ ገዝቼ ለልጆቼ አልሰጥም። ይሄ ካርቶን የአምስት ብር የግሮሰሪ የግሮሰሪ ፒዛ እየሰጣችሁ ገዝታችሁ የግሮሰሪ ፒዛ እንደ ፍሬሽ እንኳን ኦርደር እንኳን አታረጉላቸውም እኮ የሀያ ብር የአስራ ስምንት ብር ፒዛ እንኳን ሰርታቸው ገዝታችሁ እንኳን አሰጧቸው የአምስት ብር የስድስት ብር እኮ ነው ግሮሰሪ ገዝተው የሚሰጧቸው ከዛ ስጋ የግሮሰሪ ስጋ ዝንብ ሲወራው ቀኑ የተጻፈበት እያመጣሽ እየበላሽ እኔ ላይ ልትላገጭ ትፈልግ ያለሽ ያ ማበቱ የበታችነት ስሜት ያለው ሰው ነው የሚሰድብ። እዚ ጋር የሴትነት ቅጽ ማምጣ የጠፋባችሁ። ከነጭ ሽንኩርት እንኳን እንኳ ነጭ ሽንኩርት ሌዚነታችሁን ማየው። ብዙ ሴቶች ቤታችሁ ያለው አንዳንድ ሴትነት ልጠሽ ለመጠቀም ነጭ ሽንኩርት አራት አምስት ነጭ ሽንኩርት ልጦ ወጥ ውስጥ ለመጨመር ያን ያህል ቢዚ ናቸው ለወሬ። ማሜ ግን እየተሰዳደበች ነው ወይ ማሜ እየሰከረች ነው ቢሉሽ፣ ቁጭ ብለሽ ቪዲዮ ለመስራት ለማይከፈልሽ ቪዲዮ ታይምሽን ትገያለሽ። ምግብ ሰርተሽ ግን ነጭ ሽንኩርት ለመጨመር ይሄ አንድ ወር ሙሉ የታሸገ ነጭ ሽንኩርት ታምጥሽ ወጥሽ ላይ ትጨምሪያለሽ ለንጨጫ። እኔ አንቺን እየሰደብኩሽ ነው ምግብ የምሰራው አምሴረት የተግማማ የከረመ የስንት ቀን ነጭ ሽንኩርት የታሸገ አምጠው ይጨምራሉ። ያውም የተፈጨው ምቆኑ ደግሞ የተፈጨው እና እንዴት ነው ህዚህ የምትሆኑት? እንዴት ነው ጤነኛ ለመሆንን? አስተሳሰባችሁ ሁሉ ተደፍኗል። አስተሳሰብሽ ያንን ነው የሚመለከተው። አቮካዶ ከመብላት ጠጉሽን ተለጥፈሽብኝ ትወጫለሽ። ስሪ፣ ስሙዚ ጠጪ፣ ምግብሽን ቆንጆ አርገሽ ስሪ፣ ብይ ጅሚደሽ፣ እኔ ለማሳየት ዝም ብለሽ እዛ ላይ ቪዲዮ ከመቅረጽ